አውቶ ቴክ ዊዝ አብሪሽ ሰላም እንዴት ናችሁ? በኤሌክትሪክ የሚሰራ ወንበር ወይም ደግሞ በኤሌክትሪክ ሲስተም ተጠቅሜን የምናስተካክለው ወንበር እንዴት እንደሚሰራ ያቀዋሉ ውስጥ ላይ እንዴት ኦፕሬት እንደሚያደርግ እስቲ ዛሬ እናየዋለን። ስፔስፊካሊ ኤሌክትሪክ መኪና ላይ ያሉ ወንበር ውስጥ ላይ እንዴት ኦፕሬት እንደሚያደርግ ውስጥ ላይ እንዴት እንደሚሰራ፣ እንደዚሁም ደግሞ ማሞቃና መቀዝቀዣ አለ። ያ ማሞቃና መቀዝቀዣ እንዴት የሚሰራና እንደምናደርግናያለን። ስለዚህ አውቶ ቴክ ዩዘብርሽን ላይክ ሰብስክራይብ እና እንደዚሁም ደግሞ የደውል ምልክት በመንካት ቤተሰብ ኑ። መጀመሪያ ወደፊት እና ወደኋላ ለመንቀሳቀስ በኤሌክትሪክ ሞተር ነው የሚሰራው። ለምሳሌ ወደፊት፣ ይሄው በኤሌክትሪክ ሞተር እየሄደ ነው። ወደኋላ ስዊችውን ኦን ስናደርገው በኤሌክትሪክ ሞተር ወደ ኋላ ይሰራ ይሄዳል ማለት ነው። ስለዚህ ውስጥ ላይ እንዴት በኤሌክትሪክ ሞተር ስዊቹ ስናነካ እንዴት እንደሚሰራ እንየው ውስጥ ላይ ኤሌክትሪክ ሞተር አለው ዲሲ ሞተር ነው ያለው 12 ቮልቴጅ ነው የሚጠቀመው ሞተሩ ሮቴት በሚያደርግበት ጊዜ ላይ እዚህ ጋር እዚህ ጋር የራክ እና ፒኒየን ፕሪንሲፕል ነው የሚጠቀመው ይሄ ማለት ምንድነው እዚህ ጋር እንደምታዩት ይሄ የብሎን አይነት ጥርስ አለው ውስጥ ላይ ይሄ ወንበሩ ላይ ማለት ነው ውስጥ ላይ የብሎን ጥርስ አለው ማለት ነው ከሞተሩ የሚመጣውም እንደዛው ጥርስ አለው። ስለዚህ ጥርስ እንደ ጥርስ ነው ድራይቭ የሚያደረገው ማለት ነው። ይሄ ማለት ይሄ እንደ ራክ እና ፒኒን መሪ ላይ መሪ ሳርክል ሮቴት በምናደረግበት ጊዜ ላይ ወደ ጎን ነው ወደ ሮቴት የሚያደርገው ጎማው፣ ጎማ ወደ ጎን መግፋትና መመለስ ነው መሪ ላይ እንደምታዩት። እዚህም እንደዛ ነው። ሞተሩ ፐርፔንዲኩላር ዘጠና ዲግሪ ላይ ነው ያለው። ነገር ግን ሞተሩ ሮቴት በሚያደርግበት ጊዜ ላይ ሞተሩ ሮቴት ሲያደርግ ጥርሱ ሄዶ እዛኛው ጥርስ ድራይቭ ያደርገዋል ማለት ነው። ይሄኛው ጥርስ ድራይቭ ያረጋል። ይሄኛው ጥርስ በሞተር የሚመጣው ጥርስ በዛ በኩል ይሄ ቦልት ላይ እንዳለ አይነት ጥርሱን ድራይቭ ያረጋል። ያን ጥርስ ለጥርስ ድራይቭ በሚያደርግበት ጊዜ ላይ ወደ ጎን፣ ሞተሩ ወደ ጎን ሮቴት ያረጋል ማ ዋንበሩ ማለት ነው። ስለዚህ አቅጣጫውን ለመቀየር ፖላሪቲ መቀየር ብቻ ነው። ስዊቹን አንድ ጊዜ ወደ ሌላ ጎን ከሄደ ወደ ሌላ ለመመለስ ፖላሪቲ ብቻ ነው የሚቀየረው። ስዊቹ ላይ ፖላሪቲ ሲቀየር ሮቴሽን፣ ኦፍ ዳሬክሽን ኦፍ ሮቴሽን ይቀየራል ማለት ነው። በዛ መልኩ ነው የሚሰራው። በጣም ቀላል ፕሪንሲፕል ነው። ስለዚህ ዲሲ ሞተር ነው የሚጠቀመው። ዲሲ ሞተር ሮቴሽን በሚያደርግበት ጊዜ ላይ ጥርሱ ሌላኛው ጥርስን ድራይቭ ያደርጋል። እንደ መሪ ላይ መሪ ሲስተም ላይ እንዳለው ጥርስ ሲስተም ፕሪንሲፕል ተጠቅሞ ማለት ነው በዛን ጊዜ ላይ ይሄኛው ወንበር ወደ ጎን ወደ ፊት እና ወደ ኋላ ሮቴት እንዲያደርግ ያደርገዋል ማለት ነው። በዚህ በቀላል ፕሪንሲፕ ተጠቆሞ ነው የሚሰራው ማለት ነው። ሌላኛው ደግሞ ወንበር ወደ ላይ እና ወደ ታች ለመንቀሳቀስ ሌላ ነው የሚጠቀመው። ለምሳሌ ይሄኛው ስዊች ወደ ታች በምንጭንበት ጊዜ ወንበሩ እንደምታዩት ወደ ታች ይሄዳል። አሁንም ወደ ላይ ስንጭን ወደ ላይ ይሄዳል ማለት ነው። እንዴት ነው የሚሰራው የሚለው ካየ ነው። ለብቻ አንድ ሞተር አለው እዚህ ጋር እንደምታዩት ይሄ ሞተር ወንበሩ ወደ ላይ እና ወደ ታች ለማድረግ ነው የሚያገለግለው ማለት ነው። ሊንኬጅ ያለው እንደሚታየው ሞቶር ሮተሪ ሞሽን ነው ያለው። ሮተሪ ሞሽን ወደ ሊነር ሞሽን እንዲቀየርለት መካኒካል ሊኬጅ የተገጠመታለ ተለዚህ ጋ ይህ መካኒካል ሊኬጅ ነው። ስለዚህ ሞተሩ ሮቴት በሚያደረግበት ጊዜ ላይ እቺን ወደ ታች ሲገፋት ወንበሩ ወደ ላይ ይነሳል። ሞተሩ ደግሞ እንደገና ዳይሬክሽን ሮቴሽን ሲቀየር ደግሞ ወደ ታች ይመለሳል ማለት ነው። ስለዚህ ይህ የሞተሩ ሮቴሽን በመካኒካል ሊኬጅ ወደ አፕ እና ዳውን እንዲሆን ተደርጎ የተሰራው ማለት ነው። ይሄ ምሳሌ ለማግኘት ለምሳሌ እንደ ዋይፐር ሞቶሩ ላይ እንዳለው ዋይፐር ሮተሪ ሞሽን ነው ያለው ነገር ግን በመካኒካል ሊኬጅ ወደ ጎንና ወደ ጎን ሮቴት እንዲያደርግ ነው የሚደረገው አይደል? ይሄም እንደዛው ማለት ነው። ይሄም ወደ ታችና ወደ ላይ ይሆናል ወንበሩ። ነገር ግን ሞተሩ ያለው ሮተሪ ሞሽን ነው። ያ ሮተሪ ሞሽን በሊኬጅ አማካኝነት ወደ ሊነሪ ሞሽን አፕና ዳውን ሞሽን ይቀየራል። በመካኒካል ሊኬጅ በተገጠምለት ኤሌክትሪክ በዚህ በኩል ነው የሚያገኘው። ኤሌክትሪክ ዳይሬክት ካረንት ነው የሚጠቀመው። ሎው ካረንት ነው የሚጠቀመው። ሃይ ቮልቴጅ ድጣ ይጠቀምም ማለት ነው። ኤሌክትሪክ መኪና ቢሆንም የሚጠቀመው ከ12 ቮልቴጅ የመጣ ቮልቴጅ ነው የሚጠቀመው ማለት ነው። በዚህ መልኩ ነው የሚሰራው። ሌላኛው ደግሞ ትልት ለማድረግ ነው። ወንበሩ ወደኋላ ለ ወደፊት መደገፋውን ለማንቀሳቀስ ነው። ይሄም ሌላ ስዊች ነው የሚጠቀመው። ሌላ ስዊች ካለው ኦልሞስት ሌላ ሞተር አለው ማለት ነው። ይሄ ወደፊት እየሄደ ለምሳሌ ወደኋላ ለማድረግ ደግሞ እንደሚታዩት ስዊች ወደ ኋላ በማድረግበት ጊዜ ላይ ወንበሩ ወደኋላ እንቅስቃሴ ያደርገዋል ማለት ነው። ስለዚህ ወንበሩን ወደ ፊትና ወደ ኋላ ትልት ለማድረግ አሁንም ሞተር ነው የሚጠቀመው ማለት ነው። ስለዚህ በዚህ መልኩ ነው የሚሰራው። እንዴት ውስጥ ላይ ደግሞ ኦፕሬት እንደምናደርግ እንዴት እንደሚሰራ ደግሞ ለማየት ያክል ይሄም ለብቻ ደግሞ አንድ ሞተር አለው ማለት ነው። ይሄም ለብቻ ይሄ እዚህ ጋር እንደሚታዩት ሞተሩ አለ። ይሄ ሞተር የሚያገለግለው ትልት ለማድረግ ነው ወንበሩን። ይሄም መካኒካል ሊኬጅ አለው እንደሚታዩት ሞተሩ መካኒካል ሊኬጅ ያለው ሞተሩ ሞተሩ ስለዚህ ወደፊት መግፋትና ማቃናትና መግፋት ነው። እንደዚህ ጋር በመካኒካል ሊኬጅ ማለት። ስለዚህ ሞተሩ አንድ ጊዜ ሮቴት በሚያደርግበት ጊዜ ይሄን ወንበሩን ትልት ያደርጋል፣ ወደፊት ይገባል። ከዛ አሁን ስዊቹ ዳይሬክሽን ስትቀይረ ስትነካ ደግሞ ዳይሬክሽኑ ሮቴሽን ይቀየርና ይመለሳል ወደኋላ ማለት ነው። ስለዚህ ሞተሩ ስራው ሮቴሽናል ነው፣ ነገር ግን ወደ ጎንና ወደኋላና ወደፊት የሚያደርገው መካኒካል ሊኬጁ ነው ማለት እዚህ ላይ ያለው መካኒካል ሊኬጁ ነው ማለት ነው። ወንበር ማሞቃና መቀዝቀዣ እንዴት እንደሚሰራት ያውቋሉ። ውስጥ ላይ እንዴት ኦፕሬት እንደሚያደረግ እስቲ እንየው። ደግሞ ብሎወር ሞተር አለው እዚህ ጋር እንደሚታዩት፣ ይህ ብሎወር ሞተር የሚሰራው በኤሌክትሪክ ነው። እንደዚሁም ደግሞ ስፔሻል ማቴሪያል አለ ውስጥ ላይ ምን የሚያደረግ የሚሞቅና የሚቀዘቅዝ ስለዚህ እንደሚታውቁት ወንበር ከሞቀ ማቀዝቀዝ ያስፈልገዋል ኮንፎርት ለመጨመር እንደዚሁም ደግሞ በጣም ቀዝቃዛ አየር ከመጣብን ደግሞ ማሞቅ ያስፈልገዋል ማለት ነው ስለዚህ እሱን ለማድረግ እዚህ ውስጥ ስፔሻል ማቴሪያል መጠቀም አለብን ያ ስፔሻል ማቴሪያል ምን ይባላል ስለዚህ ፒልተር ኤሌመንት ነው የምንጠቀመው ይሄ ኤሌክትሮ ሰሚኮንዳክተር ነው ስለዚህ እንደዚሁም ደግሞ ሞጁሌተርም አለ ማለት ኮምፒውተር አለው ፒልተር ሞጁል አለው ማለት ነው ፒል ተርሞጁሌተሩ ኮንትሮል የሚያደርገው እሱ ነው። ካረንት ስዊች ሪቨርስ እና ዳይሬክት ሲሆን ማለት ነው። ተርሞኤሌክትሪክ ኩለሩ እንዴት ነው የሚሰራው? በአንድ አቅጣጫ በአንድ በኩል ይሞቃል፣ በሌላኛ አቅጣጫ ደግሞ ቅዝቃዜ ያለው ማለት ነው። ፕሮፐርቲው ራሱ ስለዚህ ኤሌክትሪክ ካረንት ሰጠው፣ በአንድ በኩል ሙቀት አለው፣ በአንድ በኩል ቅዝቃዜ ያለው ስለዚህ ሪቨርስ ፖላሪስ ሲንቀይረው ሙቅ የነበረው ቀዝቃዛ ይሆናል፣ ቀዝቃዛ የነበረ ሙቅ ይሆናል ማለት ነው። በፖላሪቲ ቤስዊች ነው ኮንትሮል የምናረገው ይሄን ፕሮፐርቲ። ለምሳሌ ካሞቅልን በኋላ ካሞቅልን በኋላ ብሎ ሞተሩ ደግሞ ፓምፓ ጋ ወደ ዋንበሩ ትለቃለች። ከዛ ዋንበሩ ይቀዘቅዛል ማለት ነው። ከዛ በኋላ ወደ መደገፋውም ደግሞ በዚህ በዳክቱ በኩል በዳክቱ አማካኝነት ወደ መደገፋው የሞቅ አየር ወደዛ ይወስድልናል ማለት ነው። ማ ብሎወር ሞተሩ ሳክ እያረገ ይወዝድን ላይ እሱ ደግሞ በኤሌክትሪክ ነው የሚሰራው። 12 ቮልቴጅ ከባትሪ ከሚያገኘው ነው የሚሰራው ማለት ነው። በዚህ መልኩ ነው ይሄ ፒልተር ሲስተም የሚሰራው። በተለይ ደግሞ ኮና ኤሌክትሪክ መኪና ላይ እና ዘመናዊ መኪኖች ላይ ሲስተሙ ውስብስብ ስላልሆነ ብዙ መኪኖች በተለያዩን ዘመናዊ መኪኖች ይሄ ሲስተም ነው የሚጠቀሙት። ስለዚህ በኤሌክትሪክ ሲስተም ነው የሚሰራው። ከዚህ በኩል ካረንት ይገባልታለ ብሎ ሞተሩ እና እንደዚሁም ደግሞ ለፒልተር ሲስተሙ። ይህ ፒልተር ሲስተሙ ኮንትሮል የሚደረገው በኮምፒውተር ነው። እንዴት እንደሚቀዘቀዝ እና እንደሚያሞቅ ደግሞ በሰርኩት የተወሰነ ኒው እና ወደ ዋና እንምጣለን። እዚህ ጋር እንደሚታዩት ስዊች አለ፣ ስዊች አለ እና ኮምፒውተር አለ፣ ብሎወር ሞተር አለ። ስለዚህ አሁን ቅዝቃዜ እየሰጠ ነው ማለት ነው። ቅዝቃዜ ሲሰጠውን ስዊቹ ወደ ቅዝቃዜ ተመርጦ ኮምፒውተሩ በስዊቹ በቅዝቃዜ በኩል ያመቃውን ደግሞ ሙቀት ነው። በዚህ በኩል ደግሞ የሙቀቱ ስዊች ኦን ስታደረጉ ደግሞ ኮምፒውተሩ ፕልተር ሲስተሙን በሙቀት በኩል እንዲሰራ ያደርግና ይሰጠናል ማለት ነው። ስለዚህ አሁን ቅዝቃዜ ከፈለግንም ደዛው ነው። ቅዝቃዜ ላይ ፕልተሩ በቅዝቃዜ በኩል ኩልዮንና ብሎ ሞተሩ ቅዝቃዘውን በዳክት በኩል ወደ መደገፋው ያስገባል። በዚህ እንደምታዩት እንደዚሁም ደግሞ ወደ ዋናው መቀመጫ ቦታውም እንደዛው ወደዛ ይልከዋል ማለት ነው። ስለዚህ ዋናው ስራው የሚሰራው ይሄ ፊልተር ሲስተሙ ነው እና ብሎወር ፋኑ ነው ማለት ነው። ይሄ ብሎወር ፋን በብሎወር ሞተር የሚሰራ ፋን፣ እሱም ትልቅ ሚና ያለው ማለት ነው። ስለዚህ ፊልተር ሲስተም በጣም ውስብስብ ያልሆነ ቀለል ያለ እና ተመራጭ ሂቲንግ እና ቨንቲሌሽን ሲስተም ነው ማለት ነው በአጠቃላይ በኤሌክትሪክ መኪና እና እንደዚሁም ደግሞ በአውቶሞቲቭ ዘመናዊ ቴክኖሎጂ ላይ ዩቱብ ላይ አቀርብላችኋለሁ። ስለዚህ አውቶቴክ ዊ ጻብሮሽ ብላችሁ ሰርች በማድረግ ዩቱብ ላይ ያሉትን የተለያዩ ነገሮች ማየት ትችላላችሁ። ሰብስክራይብ አድርጉ። ከዚያ በኋላ እዚ ጋር ስለ ተለያዩ ነገሮች ኤሌክትሪክ በተለይ ኤሌክትሪክ መኪና ላይ ስለ ኢንቨርተር፣ ኮንቨርተር እንደዚሁም ደግሞ ኤሌክትሪክ ሞተር ስለ ትራክሽን ባትሪ እንደዚሁም ደግሞ መሰረታዊ ስለ ሃይብሪድ ካር ስለ ሃይብሪድ መኪና ላይ እና ለሾፌሮች የሚሆኑ አድቫንስ ቴክኖሎጂን ጨምረው የተለያዩ ቪዲዮዎች ቀርቦላችኋል። ስለዚህ ዩቱቡ ላይ ሰብስክራይብ በማድረግ ለእናንተ በነጻ የቀረቡትን ቪዲዮዎች እንድታዩ ጋብዛችኋለሁ። ላይክ ሼር አድርጉ ከተመቻችሁ። እንደዚሁም ደግሞ ሊሰራላቸው የተፈለጉ ኤሪያዎች ቦታዎች ካሉ ጠቁሞኝ ነው ይሰራላችኋለሁ። መልካም ቆይታ። አውቶቴክ ዊዝ አብሬሽ